መልሰናል ሰናል አድማጮቻችን፣ ሌላኛውን የኤሮፓ ሊግ ጨዋታ እንመልከተው። ቶተናም በሜዳው ቡዶ ግሊምትን አሸንፏል፣ ሶስት ለአንድ በሆነ ውጤት። ለቶተናም ምናልባት የትናንቱ ጨዋታ ሊያስቆጭ የሚችለው ብቸኛው ነገር በምጽሾቹ ደቂቃዎች የተቆጠረበት አንድ ግብ ነው። እንመልከተው ይህንን ጉዳይ ያው ቶተናም እንዲያሸንፈው የምንጠብቀው አይነት ጨዋታም ነበር። አው የቻምፒዮንስ የዩሮፓ ሊግ ግማሽ ፍጻሜ ነው። ስለዚህ በስካንዲኔቪያ ቡድኖች ለዚህ አይነት ውድድር ግማሽ ፍጻሜ የደረሰ ቡድን ሲሆን ከ34 ዓመት በኋላ ለመጀመሪያ ጊዜ ነው። ቦዶ ግሊምት ቦዶ ግሊምት የመጨረሻው ክለብ ብሮምቢ የሚባለው ክለብ 1991 ላይ ግማሽ ፍጻሜ ደርሶ ነበር። ከዚያ በኋላ ከስካንዲኔቪያ አንድም ቡድን እዚህ ድረስ አልመጣም። ታሪካቸው በጣም የሚያስደንቅ ነው። ለእኔ አሁን ስቶሪ ቶተና ማሸነፈው አይደለም። አሁን በዩሮፓ ሊግና በኮንፈረንስ ሊግ ግማሽ ፍጻሜ የደረሱትን ቡድኖች ብታይ ለምሳሌ አትሌቲክ ቢልባው ግዙፍ ነው በታሪክ ግን ቅድም እንዳነሳሁት ሎካል ነው በጣም ማንቸስተር ዩናይትድ ግሎባል ነው ማለት የድጋፉ መጠንም የክለቡ ሳይዝም ሀብቱም ምኑም ማለት ነው። ግን ደግሞ ሲመለምል ከመላው ዓለም ጥሩ የተባለ ተጫዋች ለመመልመል መመልመል ለሚሞክረው ቢልባኦ ሁለት ነጥብ ሁለት ሚሊዮን ሕዝብ ብቻ ካለበት አካባቢ ብቻ ነው ተጫዋች የሚመለምሉ። የታለንት ፑሉ በጣም ውስን። አሁን የቢልባኦ አይነት ቡድኖች እንዲህ አይነት ርቀት መምጣታቸው ወይም አምና ኮፓ ዴል ሬ ማሸነፋቸው ወይም ትልልቁን የስታ የስፔን እግር ኳስ ኢስታብሊሽመንት መጋፋታቸው በየአመቱ ተጫዋች የሚያፈሩ መሆናቸውን አስደናቂ የሚያደርገው ይሄ ነው። እንዴት አድርገው ይሄንን እንደሚያደርጉት ታላቅ ነው። ቢልባኦ ይህንን ያደርጋል። በኋላ ችግር እየፈጠረ መጣ። ከስፔን ትልልቅ ለዋንጫ ከሚታጩ ቡድኖች መካከል አንደኛው ሆነና አሁን ላሊጋ ካሸነፈ ግማሽ ምዕተ ዓመት ሆኖታል። ምክንያቱም እግር ኳስ ግሎባል የሆነ ሲመጣ የማድሪድ ሀብት፣ የባርሴሎና ሀብት፣ አሁን በቅርብ ጊዜ አትሌቲኮ ማድሪድ ሀብት ያንን ፉክክር ይከለክላል። ስለዚህ ቢልባኦ ቻምፒየንስ ሊግ ሲሳተፍ ድንቅ ነው እና አንደኛው ስቶሪ እንዲህ አይነቱ ስቶሪ ነው። ለምንድን ነው ለእግር ኳስ ሮማንቲኮች የአትሌቲክ ቢልባኦ አይነት ታሪክ አስደናቂ ነው? የሚገርም በየአመቱ የሚያደርጉት ስለሆነ ወይ ደጋግሞ ስለሚያደርጉት፣ ከ11 ዓመት በኋላ ነው ለፍጻሜ ይለውም ከ12 ዓመት በኋላ ለፍጻሜ ለመድረስ እየተጫወቱ ያሉት። የቦዶ ደግሞ የበለጠ ይገርማል። ቡዶ አምስት ሺህ ሀምሳ ሺህ ህዝብ ብቻ ካለበት አካባቢ የመጣ ክለብ ሀምሳ ሺህ ብቻ ሰው አርክቲክ ሰርክል ውስጥ ያለ ነው። ከርዕሰ ከተማ ከኦስሎ የኖርዌይ ቡድን ነው አንድ ሺህ ሁለት መቶ ኪሎ ሜትር ርቆ ያለ ብቻ። አሁን ትላንትና በሙሉ የከተማው ሰው ቢመጣ ስቴዲየም ውስጥ አይሞላ። ስልሳ ምናምን ሺ ያለ የሚይዘው ስቲል አስራ ሁለት ሺ ምናምን ክፍት ወንበር ይኖራል ማለት ነው። ያን ያህል ትንሽ ነው። አሁን የመልሱ ጨዋታ ሲደረግ ስምንት ሺ ጢም አለ ከተባለ ስምንት ሺ ሰው ሲገኝ ሞላ ከተባለ ዓይን የሚበዘብዝ ቢጫ ቀለም መለያ ነው የሚለብሱት እና ጭጋግ ብርድ ቆፈን በረዶ ያለበት አካባቢ ነው ደግሞ ያሉት። አንድ ወንድም እዚያ ሄዶ ነበር አይቷቸዋል ከሌቨርኩሰን ጋር ሲጫወቱ እና ከጁላይ ሁለት ከጁን ሁለት እስከ ጁላይ አስር ባለው ጊዜ ፀሐይ አጠልቅ ፀሐይ ማጠልቅበት ጊዜ አለ ሙሉ ሀያ አራት ሰዓት ፀሐይ የሚሆንበት በጣም የተለየ አካባቢ። ከዛ በስተቀር ግን ያለው ጊዜ የተለየ ነው። የፖላር ዴይስ ይሏቸዋል። በቃ ፀሐይ የሚወጣበት ከዛ ውጭ ያለው አስራ ምናምን ወር ወይም አስር ወር ገደማ ጨለማ የሚሆንበት ብርዱ የሚበረታበት ቆፈኑ የሚያየልበት ጊዜ ነው ከዚህ አካባቢ የመጣ ቡድን ከዛ ደግሞ የሆነ የጥርስ ብሩሽ ይዘው አይተሻቸዋል። የጥርስ ብሩሽ ይዘው ነው የሚደግፉ የዛሬ ስንት አመት አንዱ የቦዶ ግሊምስ ደጋፊ ልክ እንደ ኦርኬስትራ ኮንዳክተር ቺ እንትማለች አይደለም አማሴ እምትመስለው እሷን ይዞ ለዛ ብሎ ነው ይዟት የገቡ እና አንድ ጆርዳን የሚባል ትልቅ የኖርዌይ የጥርስ ብሩሽ የሚያመርት ካምፓኒ በነጻ ያቀርብላቸዋል። ትልልቅ ብሩሽ ነው። ብሩሽ አይደለም ግን የብሩሽ መልክ ያለው እንደዛ ይዘው ይገባሉ። እሱን ይዞ ነው ይደግፉት። በቅርብ ጊዜ ነው ስኬታማ የሆኑት። ባለፉት አምስት አመታት አራት ጊዜ የሀገሪቱ ሊግ ሻምፒዮን ሆነዋል። ግን በረጅም ጊዜ ሮዘንበርግ ወይ ሞልደ ቻምፒንስ ሊግም ሲጫወቱ የምናውቃቸው ሮዘንበርግን ነበረኝ አ በጣም ስኬታማ ሆነ። በጀቱ ማነሱ ሁሉ ያስገርማል። በጣም ትንሽ በጀት ያለውም ግን ከሳጥን ውጭ ማሰብ የሚችል ስለሆነ በቅርብ አመታት የአውሮፓ ትልልቆችን የሚገዳደር ሆነ። ትላንት ቶተንሃም ተረኛ ነበር። ቶተንሃም ተረኛ ነበር። በአውሮፓ ውድድሮች ታሪክ ከአቅማቸው በላይ የሰነዘሩ ተብለው ስማቸው የሚጠቀሱ ክለቦች አሉ። ለምሳሌ ድኒፕሮ ከዩክሬን 2015፣ ባዝል ከስዊትዘርላንድ 2013፣ ፉልሃም እንግሊዝ 2010 በሮይ ሆድሰን ጊዜ፣ ሬንጀርስ 2008፣ ሽቱዋ ቡካሬስት 2006 አዜድ አልከማር 2005 አላቬስ 2001 ለአውሮፓ ውድድሮች ፍጻሜ የደረሱ ናቸው። ያው ለዩሮፓ ሊግ ያኔ አሁንም ለዩሮፓ ሊግ ወይም ለዩኤፋ ካፕ በፊት አላቬስ ለምሳሌ ሲደርስ ግን አንዳቸውም እንደዚህ ትንሽ አይደሉም። አንዳቸውም 8000 ደጋፊ ብቻ የሚስ ስቴዲየም ያላቸው አይደሉም። አንዳቸውም በጀታቸው እንደዚህ አይደለም። ለምሳሌ ድኒ ፕሮ የሚባለው ቡድን ለፍጻሜ ሲደርስ ልክ ነው። አዲስ ነገር ነው። አስገራሚ ነገር ነው ግን ከሶቪየት ታላላቅ ቡድኖች መካከል አንደኛው ነበር። ከሶቪየት መፈራረስ በኋላ ነው እንጂ የደከመው ስለዚህ በታሪኩ ትልቅ ነው የነበረው። ለእኔ የቶተንሃም ወደ ፍጻሜ ማለፍ ስቶሪ ሊሆን አይችልም። ከቦዶ ግሊምት ጋር ተጫውተው ስቶሪም የሆነው ቦዶ ግሊምት ያልፍ ማለት እዚህ ድረስ መድረሱ ነው ተአምርም የሚሆነው እና ትላንትና ልክ ነው፣ ሶስት ለአንድ አሸንፏል። ልክ ለማንቸስተር ናይትድ ያለው አይነት አስፈላጊ ነ ስለ ቶተናምም አለው ይህ ውድድር፣ ምክንያቱም የቻምፒየንስ ሊግ ቲኬት መቁረጫ ነው። ምናልባት ለአንድ ፖስቴኮግሉ ደግሞ በስራ መቆየት አለመቆየታቸውን ሊወስን የሚችል እኔ በኖካውት ውድድር አንድ አሰልጣኝ እንዲሆኑ ዩሮፓ ሊግ በተለይ ደግሞ የቻምፒየንስ ሊግ ሶስተኛ ሆነው የሚወጡ ቡድኖች ወደማይመጡበት አዲስ ፎርማት በተደረገበት ስምንት የመጀመሪያ ጨዋታዎች በሚደረጉበት ወድቆ የመነሳት እድል በሚሰጥ ውድድር ላይ መጨረሻ ላይ ሻምፒዮን ቢሆኑ ልክ ነው ሻምፒዮን ሆነዋል። ከሁለት ሺህ ስምንት በኋላ ለመጀመሪያ ጊዜ ይሆናል። ዋነኛውንም ዋንጫ በታሪኩ ለመጀመሪያ ጊዜ የአውሮፓ ውድድር ያሸንፋል። ጥሩ ነው፣ ግን እኔ ቦዶ ግሊምትን ማለፍ ስቶሪ ነው ብዬ አላምን። ሮማንቲክ ስቶሪ የቦዶ ግሊምት ታሪክ ነው፣ ግን አሸንፈዋል። ቁም ነገር እሱ ነው። ትላንትና አስፈላጊም ድል ነበር። መጥፎ ዜና ነበር በእርግጥ የቤርግ ቫል መጎዳት ትላንትና ጨዋታ በኋላም በፕሮቴክቲቭ ቡት አየ ነው ለመከላከል እንትኑን። ግን የሚያሰጋው ነገር ጎል ተቆጠረ መጨረሻ ላይ አሁን ፍርሀቱ እሱ ነው። ምክንያቱም አንድ ያናገር ፊዮርቶፍ የሚባል ምታቂው ከሆነ የድሮ የሚድልስቦሮ ተጫዋች ነበር። አሁን ደግሞ ትንተና ሲሰጥ እንሰማለን። የስፔን ላይ ብዙ ጊዜ ይቀርባል። ምን ይል ነበር መሰች ሁለት ለዜሮ ሆኖ በነበረበት ጊዜ ውጤቱ ቶተንሃምንም ስለማውቅ ቡዶ ግሊምትንም ስለማውቅ አይበቃ ም፣ ሁለት ለዜሮ ይል ነበር። ከዛ ቶተናም ሶስተኛ ጎል አስቆጠረ። ሶስተኛ ጎል አስቆጠረና ሶስት እንኳን ጥሩ ነው፣ ግን ቡዶ ጎል ሲያስቆጥር ሶስት ለአንድ ሆነ ማለት ስለዚያች የሁለት ጎል ማርጅን አለች። አሁን ቶተናም እንዲሁ ምትተማመኝበት ቡድን አይደለም። ደግሞ ሄዶ የሚጫወተው በአርቲፊሻል ተርፍ ነው። ሴልቲክን እያሰለጠኑ ሄዶ ያውቃሉ አሰልጣኝ ፖስቴ ኮግሉና ተሸንፈዋል። በዚህ ሜዳ ትልልቅ ቡድኖችን ሳይጠብ፣ አንዴ አየሩ በጣም ፍሪዚንግ ነው፣ በጣም ቀዝቃዛ ነው። ጥቂት ሞቅ ወደሚልበት ጊዜ እየደረሱ ነው፣ ግን በአብዛኛው በጣም ኃይለኛ ብርድ ያለበት ጊዜም። ሁለተኛ ሜዳው ሴንቴቲክ ነው። ስለዚህ ለመጫወት በጣም ያስቸግራል። አሰልጣኙ ከጨዋታው በኋላ የፈሩት ነገር እሱ ነው። ግን ዋናው ቁም ነገር ትናንትና የሶስት ለአንድ አድቫንቴጅ ይዘዋል። በዚህ ወደ ቼልሲ እንሂድ መሰለኝ። የቼልሲን ጉዳይ እናንሳ። ትናንት ራ በኮንፈረንስ ሊግ ነው ያሸነፈው ጃክሰን ግብ አስቆጥሯል ሁለት ግቦች እንመልከተው ይንን ጉዳይ ው ቼልሲ እንዲያሸንፎ ምንጠብቀው ቡድን ብቻ ሳይሆን እንዲያሸንፍ ምንጠብቀው ውድድርም ነው እናንሰው ይንን ጉዳይ የቼልሲ ጉዳይ ትናንትና እንግዲህ ዩርጎርድን ከሚባል ቡድን ጋር ነው የተጫወተው ከሌላ የስካንዲኔቪያ ቡድን ጋር የስዊድን ቡድን ጋር የተደረገ ጨዋታ ነው ስለዚህ ጨዋታ ካነሳን አንድ ኢትዮጵያዊ ተጫዋች ጎል ስላስቆጠረ ወይም ትውልደ ኢትዮጵያ ወይም ከዳያስፖራ ቤተሰብ የተወለደ ተጫዋች ጎል ስላስቆጠረ በጣም ትልቅ ስቶሪ ነው። ግን መጀመሪያ የሰማሁት ይሄንን ያው ብዙ ተጫዋች ተጎርቶባቸዋል። ትላንትና ለምሳሌ ከዚሁም ስብስብ አንድ ቦታ ሳ የቼልሲ ስኳድ በትራንስፈር ማርኬት ትንበያ የተጫዋቾቹ ዋጋ ተተምኖ ስምንት መቶ ሚሊዮን ፓውንድ ነው፣ ከዛ በላይ ነው የወጣባቸው እንደምናውቀው ግን አሁን ፐርፎርማንሳቸው ምን ታሳቢ ያደረገ ተምን አደለም የሚወጣው። ስለዚህ ንኩንኩ በሀምሳ ሁለት ቢመጣ ቢሆን የገበያ ዋጋ ሰላሳ ሊሆን ይችላል። ስለዚህ አንዳንዱ የተጫዋች ዋጋ ወይ አፕሪሺት ያደረጋል ወይ ዲፕሪት ያደረጋል ይባላል። ልክ እንደዛ ነው እና እንደዛም ሆኖ ስምንት መቶ ነው የዩርጎርደን አስራ ስምንት ሚሊዮን ፓውንድ ስምንት መቶ ሚሊዮን ፓውንድ ከ ስምንት ሚሊዮን ፓውንድ ስኳድ ጋር ነው ጨዋታዋ የነበረው። እዚህ ላይ ደግሞ ተጫዋቾች ተጎዱባቸው ሰውዬው እና አስራ አራት ተጫዋች ብቻ ነው ያለኝ ይሉ ነበር። እዚህ ላይ ከዚህም ስኳድ ጉዳት ነበረባቸው እና ትላንትና ልክ እንደ ቡዶ ጉሊምት ሁሉ በአርቲፊሻል ተርፍ ነው ጨዋታው የተደረገው፣ ወይም በሲንቴቲክ ሜዳ ነው ጨዋታው የተደረገው። ቼልሲ በጄደን ሳንቾ፣ ኖኒ ማድዌኬ፣ በኋላ ተቀይሮ ገብቶ ኒኮላ ጃክሰን በስድስት ደቂቃ ልዩነት ውስጥ ባስቆጠራቸው ጎሎች ነው ያሸነፈው ግን ጨዋታው ከማብቃቱ በፊት ወይም የጃክሰን ጎል ከተቆጠረ ከሶስት ደቂቃ በኋላ ይስሀቅ ሙሉ ጌታ ተብሎ የተመዘገበ ነው ግን የይስሀቅ ይስሀቅ አለማየሁ ሙሉ ጌታ አብዲራዋን ማድነቅ እፈልጋለሁ መጀመሪያ። ምክንያቱም አብዲራዋን በደንብ በእግር ኳስ የሚከታተሉ ሰዎች ረጅም ሚዲያም ላይ የተጋበዘ ይቀርብ ስለነበር በሚገባ ያውቁታል ከፍ ያለ እግር ኳስ ፓሽን ያለው ወንድማችን ነው። በወላይታ ሶዶ ነው የሚኖረው። ብዙ ሚዲያዎች ላይ ይቀርብ ነበር እዚህ ሀገር ባሉ የኛ ዋና ዋና ሚዲያዎች ላይ፣ በቲቪም በሬዲዮ ማለት ነው። አሁን ደግሞ የዩቲዩብ ቻናል አለው። ከልጁ ጋር አብሮ ይሰራል እዛ ላይ እና እዛ ላይ ትውውቃለሁ ከይሳቅ አለማየሁ ቤተሰቦች ጋር እና ከጨዋታው አስቀድሞ መጀመሪያ ወደ እኔ አቴንሽን የመጣው በዛ ምክንያት። በጣም ትንሽ ልጅ ነው፣ 18 ዓመቱ ብቻ ነው። ትናንትና ተቀይሮ ነው የገባው። እና አባቱን ሳነጋግር ይላል አብዲ ተስፋ አደርጋለሁ እድል እንደሚያገኝ እድል እንደሚያገኝ እርግጠኛ አልነበርም ግን እንዳነሳውት ቡድኑ ብዙ ጉዳትም ስለነበረበት ተቀይሮ የመጫወትና ቼልሲ ላይ ጎል ማስቆጠር ቻለ አማካይ ነው አሉ እና አሌክሳንደር ኢሳቅ ልክ እንደዚሁ ከዳያስፖራ ኤርትራውያን በስዊድን የተወለደ እንደሆነ እናውቃለን አሁን ከምስራቅ አፍሪካ ከወጡ ተጫዋቾች መካከል ምናልባት የምንጊዜም ትልቁ ተጫዋች ሊሆን ይችላል በስም በአለም አቀፍ ስኬቱ ማለት ነው ወይ በፕሮፋይል አሁን ትልልቅ የእንግሊዝ ክለቦች ሁሉ እንደ መቶ ሀምሳ ከፍለን ብንወስደው ምናምን የሚሉት አይነት ተጫዋች ሆኗል ኢሳቅ። እንደዚህ አይነት ቦታ ላይ ደርስ እንደሆነ አላውቅም። ስመ ሞክሼ ነው ከእሱ ጋር ቤተሰቦቹ የወላይታ ሶዶ ሰዎች ናቸው። ከዚያ በኋላ የእግር ኳስ ታሪክም አላቸው ሲል ሰምቸዋለሁ አብዲ ለወላይታ ዲቻ፣ ለወላይታ ቱሳ፣ ለፋና ለምን የተጫወቱ ናቸው ብሏል። እና እሱ ጎል አስቆጥሯል እዚህ ጨዋታ ላይ ትልቅ ታሪክ ነው። ለአንድ ዳያስፖራ በአውሮፓ ውድድር ላይ ለፍጻሜ ለማለፍ በሚደረግ ጨዋታ ላይ በዚህ ለጋድሚው ጎል ማስቆጠሩ ውብ ታሪክ ነው። ይህንን ለመጥቀስ ነው። ግን ይሄኛውም ትንሽ ቡድን ነው። ልክ እንደ ቡዶግሊምቱ በታሪኩ እዚህ ድረስ ሲመጣ ስሙንም ሙሉ ለመጥራት በጣም የሚያስቸግር ነው። ስንት ቦታ አስሼ ነው ዩርጎርደን እንደሚባል ያወቅኩት። እና ፍጻሜ መድረሱ ግልጽ ነው። ቼልሲ ምንም ምርጫ የለውም እዚህ ውድድር ላይ መጫወት ብቻ ነበር ይችል የነበረው፣ ምክንያቱም አምና ያሳካው ውጤት የዩሮፓ ሊግ ውጤት ነው። ነገር ግን ማንቸስተር ዩናይትድ ኤፍ ኤ ካፕ ስላሸነፈ፣ ኤፍ ኤ ካፕ ያሸነፈ ቡድን ደግሞ ዩሮፓ ሊግ ስለሚሳተፍ ቼልሲ መሸጋሸግ ነበረበት እና እዚህ ውድድር ላይ እንዲሳተፍ ሆነ። አሁን ጥያቄው ይህንን ውድድር ማሸነፍ አሁን ትላንት እንዲሁም ታሪክ ሁሉ ተሰራ። አንድ ሬጂ ዋይት የሚባል ልጅ ነው ተቀይሮ ገብቶ፣ የአስራ ስድስት ዓመት ልጅ ተሰልፏል። ከአስራዘጠኝ ስልሳዎቹ በኋላ በቼልሲ መለያ በትንሽ እድሜው የተጫወተ ተጫዋች ሆኖ ሬከርድ ጽፏል። እንዲህ አይነት ኤክስፐሪመንቶችም ለማድረግ አሰልጣኙ እድል አግኝቷል። ላይ ወጣት ተጫዋቾች ሬጂ ዋልሽ ማለት አስራስድስት አመቱ ብቻ ነው። አንዳንድ የቼልሲ ተጫዋቾች የሚገርም ቁጥር አላቸው በዚህ ምክንያቱም በዚህ ውድድር ላይ ነው ቼልሲ እየተወዳደረ ያለው እና አንድ ሳምዲን የሚባል ጸሐፊ ምን ይላል? አሌክሳንደር ቼፌሪንና ሰዎቻቸው ይህንን ውድድር ሲጀምሩ ዓላማቸው የነበረው ቻምፒየንስ ሊግን ቀጥሎም ኢውሮፓ ሊግን ማሸነፍ የማይችሉ ሀገራት ውስጥ ያሉ ክለቦች በዚህ ውድድር ብዙ ርቀት እንደሄዱ ወይም በትልልቆቹ ሊጎችም ውስጥ ያሉ ክለቦች ቢሆኑ ነገር ግን በትልልቆቹ ውድድሮች ላይ ብዙ ርቀት መጓዝ የሚቸግራቸው በውድድሩ መበርታት ምክንያት ወይ በውጤታቸው በሀገር ውስጥ ውጤታቸው መሳተፍም ስለማይችሉ በዚያ ምክንያት ይህንን እድል እንዲያገኙ ተብሎ የሰከንድ ቲር የሰርድ ቲር ውድድር የተጀመረው ለዚያ ነው እና በቅርብ ጊዜ በጣም ስኬታማ ነበር። የአውሮፓ ውድድር ላይ መሳተፍ እድል የሌላቸው ቡድኖች በሙሉ ይሳተፋል። እንደ ዩር ጎርደን አይነት ቡድኖች ማለት ነው ወይም ቤቲስ ልበለው። ቤቲስም እንደው ትንሽ ቡድን አይደለም፣ ትንሽ ክለብ አይደለም። ግን ዩሮፓ ሊግ ማሸነፍ የሚቸግረው ቻምፒየንስ ሊግ መሳተፍ የሚቸግረው አይነት ቡድን ነው። ወይ ዌስትሃም ከአርባ ምናምናት በኋላ ለመጀመሪያ ጊዜ ዋንጫ ሲያሸንፍ ይህንን ውድድር ነው ያሸነፈው። ወይ ኦሊምፒያኮስ የግሪክ ቡድን ለመጀመሪያ ጊዜ የአውሮፓ ውድድር ሲያሸንፍ ያሸነፈው ለእንደዚህ አይነት ቡድኖች ተብሎ የተደረገ ውድድር ነው ይላል። ቼልሲ ሳፈሩ አይደለም ይሄ። ግን ምርጫ የለውም፣ ምርጫ የለውም። ስለዚህ በቃ ኗዋን ይግጠም፣ አይደናየምን ይግጠም አስታና ይግጠም፣ ዩር ጎርደን ይግጠም፣ ሊጂያ ዋርሶ ይግጠም፣ ፓናቲናይኮስን ይግጠም፣ ሴርቬትን ይግጠም ይግጠም። ምን ማድረግ አይቻልም። ቼልሲ ከነዚህ ቡድኖች ጋር እንዲጫወት ነው የተደረገው። ቼልሲ መጫወት ያለበት ቻምፒየንስ ሊግ ላይ ነው እና ዋንጫ ቢያሸንፍ ለእኔ የተወዳደረበት ውድድር ላይ ነውና ውጤት ሊያመጣ የሚችለው ምን ማድረግ ይቻላል። ግን ቡድኑን መለካት አይቻልም በዚህ ቼልሲ ሁለት ጊዜ ቻምፒየንስ ሊግ አሸንፏል። ሊያውም በአስራ ምናምን አመት የጊዜ ልዩነት ውስጥ ሁለት ሺህ አስራ ሁለት እና ሁለት ሺህ ሀያ አንድ ላይ ቻምፒየንስ ሊግ አሸንፏል። አምስት ጊዜ ፕሪሚየር ሊግ ከሮማን አብራሞቪች መምጣት በኋላ ብቻ አሸንፏል። ብዙ ኤፍኤ ካፕ። ስለዚህ በፍጹም ኮንፈረንስ ሊግ ማሸነፍን እንደ ስኬት ለመቅጠር ያስቸግራል። ለእኔ ቢያንስ የገጠመው ቡድን ትላንት በስዊድን ሊግ አስራ አንደኛ ምናምን ስፍራ ላይ የተቀመጠ ቡድን የስዊድን ሊግ ደግሞ በዩኤፋ ኮኤፊሽንት መሰረት ደረጃ ሲቀመጥ ማለት ነው፣ ሀያኛ ነው። ሀያኛ ስፍራ ላይ ባለ ሊግ ውስጥ በእርግጥ በቅርብ ጊዜ የተጀመረ ውድድር ነው። የደረጃ ሰንጠረዥ ወገብ አካባቢ ያለ ስለሆነ ከእንደዚህ አይነት ቡድኖች ጋር ተጫውቶ ቼልሲን እንዲህ ነው ብሎ ለመናገር የሚቸግር ይመስለኛል። ግን ፍጻሜ ካለፉ አልፈዋሉልም ውስጥ ስራቸውን አጠናቀዋል። የሚያጠያይቅ አይደለም ግን ብዙ በእኔ በኩል ማለት ነው። የቼልሲን ስኬት ለማሳነስ ሳይሆን የቼልሲ ደጋፊዎችም ቢሆን የሚረዱት የሚመስለኝ ፋክት ስለሆነ ነው። ትላንትና ከእንደዚህ አይነት ቡድን ጋር ነበር የተጫወተው። ሁለት ጊዜ በ20 አመት ውስጥ የሀገሪቱን የሊግ ውድድር አሸንፏል። ከ50 አመት በኋላ ነው ወደዚህ ውድድር ላይ የደረሰው። የቡድኑ የስኳድ ዋጋ የኮል ፓልመር አንድ ሰባተኛ ዋጋ ነው ኮል ፓልመር በማርኬት ካለው ዋጋ ማለት ነው ግን ትላንትና አሸንፏል፣ በአስተማማኝ ውጤት። ለአንዳንድ ተጫዋቾችም ጥሩ ነበር። ጃክሰን በድጋሚ ጎል አስቆጥሯል፣ ባለፈውም ጎል አስቆጥሮ ነበር። ሳንቾ ጎል አስቆጥሯል፣ ጥሩ ነው። ተቀይረውም ገብተው ደግሞ ገብ ተጫውተዋል፣ እነ ሞይሴስ ካይሴዶ፣ እነ ኮል ፓልመር። አሰልጣኙ ለእነሱም ጥቂት የመጫወት እድል በዛ የኮምፒቲቭ ስትሪክ ውስጥ እንዲቆዩለት ፈልጉ አጫውቷቸዋል። እንዲመልስ ጨዋታው በሚቀጥለው ሳምንት ይደረጋል።